አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ድና ተከበራችሁ ሙ የህያቱ ተፈታታዮች እንደት ናችሁ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ። ዛሬ የምር ምክር እንድትሰጡኝ ነው የመጣሁላችሁ ማለት ነው። እንዲስከ ዛሬው እና ምክር እንድትሰጡኝ ነው እንዲስከ ዛሬው አሰራር ምናምን ምናምን ልላችሁ አይደለም የመጣሁት ማለት ነው። ከምር ብዙውን ጊዜ እራት ለመስራት በጣም አሳነፋለሁ ማለት ነው። እራት የምሰራበት ጊዜ በጣም ነው የምሳነፈው እና እና ብዙ ጊዜ በጣም ነው የሚደክመኝ። እራት ለመስራት በጣም ነው የሚደክመኝ፣ እናሳነፋለሁኝ ምን ልስራ በቃ እራት ምን ልስራ ብዬ ብዙ ጊዜ ግራ አጋባለሁ ማለት ነው። በቃ ምን ልስራ አላቸው ዛሬ። በቃ ሁሌም እራት ከሆነ የኔ ቤት ውስጥ በጣም ነው የሚያደክመኝ ምር ይህኔ ብዙ ጊዜ ራት ከሆነ የማዘጋጀው ይህኔ ምሳም ቁርስም ራትን በማዘጋጀው በጣም ነው የሚደክመው። ይህኔ በጣም ነው የምሳነፈው። ስንፍና ይይዘኛል ማለት ነው። ማለት ምን ልስራ አንደኛ ምን ልስራ የሚባለው ነገር፣ ሁለተኛ ደግሞ ራት ለመስራት በጣም ነው የሚከብደኝ። ለምንድን ነው እና በቃ እንደነገርኳቸው ራት ለመስራት በጣም እሳንፋለሁ። ይደክመኛል ማለት ነው። በቃ የተለየ ስሜት ነው የሚሰማው። እና በጣም ነው የሚደክመኝ፣ በጣም ነው የሚደክመኝ ራት በምሰራበት ሰዓት እሳነፋለሁ። የኔ እንዴ እውነት ሁላችሁም እንደኔ ራት ለመስራት ትሳነፋላችሁ ትደክማላችሁ ወይ? በቃ የምር እንዴት ልበላችሁ? ራት መስራት ያማርራችኋል? የኔ ስራ ይንወደዋለሁ፣ አልሐምዱሊላሂ። ግን ራት መስራት በጣም ነው የሚደክመኝ ማለት ነው። እንዲሁ ዛሬ ናት ባልሰራው የምትሉት እናንተም ናችሁ ወይ? አንዳንድ ጊዜ በጣም የደከመኝ ጊዜ እንደዚያ አድርጌ ቀልል አድርጌ አንድ አጅና አንድ የሆነ ለፈጢራ ካቦካው በኋላ የተለያየ ፈጢራን እንደዚያ አድርጌ ቀልል አድርጌ እሰራለሁ ማለት ነው። ለምን በቃ ነገሮችን የተሻሉ አድርጌ ለማቅረብ ማለት ነው። ምክንያቱም ደክሞኝ በጣም ደክሞኝ ስለሆነ የምሰራው ማለት ነው እና ሁላችሁም እራት ስትሰሩ እንደኔ ትደክማላችሁ፣ ትሳነፋላችሁ? ምን ልስራ በቃ ዛሬ እራት ምን ልስራ አላችሁ ብላችሁ እንደኔ ተፍኪር ይበዛባችኋል? የምር እንደ ዛሬ እራት ምን ልስራ ብላችሁ የምትጨናነቁ እስኪ መላ ንገሩኝ። የምር ያው ኮሜንት አስቀምጡልኝ፣ ጥያቄ ነው ሁሌም። ቢሆን እኔ እራት ለመስራት አንደኛ ይደክመኛል፣ ሁለተኛ ደግሞ ሀቂቃ ምን ልስራ ብሎ ራሱ ማሰብ ራሱ ያደክመኛል። ብዙ ጊዜ ልጆችን ነው የምጠይቀው። የምር ስለዚህ ልጆችን እጠይቃለሁ። እያንዳንዳቸው ሴትዮዋን እጠይቃለሁ። በቃ መልስ ላላችሁ ዛሬ ምንድን ነው የምትፈልጉት ምናምን ብዬ። እንዲ ቀለል ያለ ነገር ባዘዙኝ የምር። እንዲሁ ዛሬ ባላዘዙኝ ሳራ ሁሉ ላለች የምር እና በቃ የምትሰሩትን ቀለል ያለ ምግብ እስኪ ንገሩኝ። ቀለል ያለ ማለት ነው፣ ማያዴክም የምር። ቀለል እንዴት ልፈራችሁ? መኮረኒና ፓስታ ራሱ ያዴክመኛል። ራት መስራት በነገራችን ላይ በጣም ነው ምልስራ፣ አይነቱ ብቻ ሳይሆን ራት ገብቶ መስራት እኔ እንጃ እሰንፋለሁ። እስኪ ኮሜንት አስቀምጡልኝ ሁላችሁም ናችሁ ወይስ የኔ ስንፍና ብቻ ነው? እና ያው ጓደኛ የምትመስክር ስንፍና አለብኝ ማለት ነው

የእኔ በራተኛ ቤት አይቀርም፣ ግዴታ ማለት ነው። ወጥና በራት አይቀርም። የሰራሁትን ሰራ ማለት ነው። ግዴታ ስለማይቀር ይሄ ተፍክር እያደከመኝ ነው። እስኪ መላ ሰጡኝ፣ አስተያየት ስጡኝ። የምር ኮሜንት አድርጉልኝ እና በጣም ነማመሰግነው። ስለምትከላከሚራማ ነው ምርት ካሜራማን ይሄ ሁላችሁ እንግዲህ ይሄን ይመስላል ማለት ነው። እና ኮሜንት አስቀምጡልኝ። የእኔ ወዶች በጣም ማመሰግነው። ብሉ ተጋበዙ። ስሩ። ዘና በሉ። የመዳን ቤት ዘና አያደርግም፣ ግን ዘና በሉ። አዎ ምክር ነው ይሄ ጓደኛዬ። ዘና በሉ። ዘና ባያደረጋችሁም ዘና በሉ። እታ በሉ። አትጨናነቁ፣ ተሳሰቡ፣ ተዋደዱ፣ እርስ በርስ ተመካከሩ እና ወደ ሀገራችን እስከምንገባ ድረስ እራሳችሁን ጠብቁ። አትናደዱ፣ የምር አትናደዱ። አሁን ከሙቀቱ ጋር ጥሩ አይደለም እና ጓደኛ ይነመሽ ውሃውን ዝጊ። ሰርኮ ፊሊንግ አድርጉላት፣ ላይት አድርጉላት፣ ኮሜንት ስጡት። እና ያጀማ ያበናት ያህዋት ቢላ ማእሰላማ አደሩ ጀርቡት ቀለል ያለ ነው። ያው ሙሉ ቀን ስትሰሩ ስለምትውሉ ነው እራት ላይ የሚደክማቸው እንጂ የሥራ ጥላቻ ምናምን አይደለም። የሚደክማት ግን ያው ሙቀት ስለሆነ ከመሸ በኋላ ስለሚያዟት ነው እና አበረታቷት። ኮፒ ሊንክ አድርጉላት፣ ሸራ አድርጉላት፣ አበረታቷት። በዛ ላይ በተረፈ የምትፈልጉትን ኮሜንት ላይ ጻፉላት እና እንወዳችኋለን። መልካም አዳር በቃ